መርሐባ እኒህ አባት እየጠየቁ ያሉት ምንድን ነው? ሱፊያዎች፣ ወሀቢያዎች ይህን ብለዋል ይህን ብለዋል ብለው የወሀብያዎችን ውሸትና ቅጥፈትን ሲያጋለጡ ከኩቱቦቻቸው ላይ እያሳዩ ነው። የተከሰተው ማፍላዊ የሆነውን ነገር ስለሆነ የሚያሳዩት ከክቱቦቻችሁ ላይ ነው የሚያሳዩት። እስኪ እናንተ ወሀብያዎች ደግሞ እውነተኞች ከሆናችሁ አሕባሽ ብላችሁ በሰየማችኋቸው ጀማዐዎች ላይ ያው አሕባሽ የሚባል እምነት የለም፣ ነገር ግን አሕባሽ ስትሉ የምትፈልጉበት አህላሲሁን ወል ጀማዐውን ነው እና እነዚህ ጀማዐዎች ሴት ልጅ በሱሪ መሄድ ይፈቀድላታል፣ ዝሙት ይፈቀዳል፣ ሪባ ወለድ ይፈቀዳል፣ ይህንን ይፈቅዳሉ አሕባሾች ትላላችሁና ይህን የሚፈቅዱበት ቦታ የት ነው? አሳዩን ከክቱቦቻቸው ብለው ነው የጠየቋቸው። ፊት ለፊት እንድትመልስልን እንፈልጋለን የት ነው ይሄንን የሚፈልጉበት ቦታ እንደዚሁም እነዚህ አህባሾችስ የት ነው ያሉት ግን አንተ ግን ይህ አላዋጣ ሲል ወይም ደግሞ ይህ ነገር ውሸት እንደሆነ ስለምታውቅ ማለት ነው ሌላ ውሸትና ሌላ ቅጥፈትን ፍለጋ በሼክ አብዱላህ ላይ ምን ስትል ተዋሻለህ አድምጡት ራሉ አህባሾች ይችላሉ ምናምን እስኪ እንደው አንድ ኪታብ የሚያሳይኝ አለ ማለትም እኛ ለመሆኑ ይህን እንላል ወይ መች እንላል እያለ ነው ነውራችንን አሳዩን ከሆነ እኔ ያው ከዚህ ከሱሪ የበለጠ ሌላ ትልቅ የእናንተን ነውር አሳያችኋለሁ ማለት ነው። እንግዲህ አሳዩነ ብላችሁ ከመጣችሁ ማለት ነው ማስረጃ ጠተን ኪታብ ላይ እንኳ አይደለም ኪታብ ላይ እንኳ አይደለም፣ ከሼካችሁ ከአብዱላህ አልሀራሪ፣ የሀረሩ ሰው ማለት ነው፣ የሴክስ ፊልም የሚመለከት አልአፍላም አልኢባሂየት የሚሉት ማለት ነው፣ የሴክስ ፊልም የሚሉት ይህን የሚመለከት አካል አለ እሺ። ታራ ችግር የለውም ቢመለከት፣ አለ መርሓባ። እውነት ሸይክ ዓብዱላህ ይህንን ነገር ከፈቀዱ ማለትም አስተምህሯቸው እምነታቸው ይህ ከሆነ ክቱቦቻቸው ላይ ጠፋም እና ከኪታባቸው ላይ እንድታሳየን እንፈልጋለን ወኢላ ግን አንድ ድምፃቸውን ካንድ ቦታ ቆርጠህ ድምፃቸውን ካንድ ቦታ ቆርጠህ ገጣጥመ ሸይኽ አብዱላህ ዝሙትን ይፈቅዳሉ ብትለን እኛ ጡጦም ምን ጠባ ህፃን ልጆች አይደለንም። የወሀብያውን ውሸት ጠንቅቀን እናውቃለን ማለት ነው። እንኳን በሞቱት በሸይኽ አብዱላህ ላይ አይደለም በህይወት ባሉት በሸይኽ ዑመር ኢማም ላይ የዋሻችሁባቸው የቅርብ ጊዜ ትውስታችን ነው፣ ቪዲዮዎች ሁሉ አሉ። ከመካከላችሁ ይህ ስራው አሳፍሮት ይቅርታ ይጠየቀ ስላለ ማለት ነው። ኢንተርቪው ሲደረጉ ወሀብያዎች በእኛ ሰዎች በእኛ ላይ በሚዋሹበት ጊዜ አሕባሾች ሴት ልጅ በሱሪ መሄድ ይፈቀድላታል፣ ዝሙትን የሚፈቅድ ነው፣ እንደዚሁም ሪባ ወለድን ይፈቅዳሉ አሕባሾች ብለው ውሃብያዎች በእኛ ላይ ይዋሹብናል። ብለው የተናገሩትን ውሃብያ ብሎ ማለት እኮ ዝሙት የሚፈቅድ ሪባ ወለድን የሚፈቅድ ነው ብለው ዋሹብን ብላችሁ ቪዲዮ ቆራርጣችሁ የገጣጠማችሁትን አንረሳውም። ቪዲዮ ካስፈልገ እናመጣልሃለን። እና ሼክ አብዱላ እውነት እነዚህ ሀሳብ ምሯቸው ከሆነ ከኪታባቸው ላይ እንድታሳይን እንፈልጋለን። ወይላ ዝም ብላቸው አትዋሹባቸው ማለት ነው። ያው ውሸት ምንድን ነው ንፍቅና ስለሆነ ነገሩ እናንተ ከንፍቅና የማልኮ ካፊሮች ስለሆናቸው የሚደንቅ ጉዳይ አይደለም። ሌላኛው ነጽብ ደግሞ ኢብኑተይምያህ በሞተ ጊዜ የኢብኑተይምያህን የታጠበበትን የጀናዛውን ውሃ የኢብኑተይምያህ ደረሶቻቸው እዛ ወዳጆቻቸው ውሃውን የጀናዛውን ውሃ ጠጥተውታል። ኢብኑተይምያህ ጀናዛ የተኛበትን ሀልጋውንም በሱ ደግሞ ፎጣቸውን እንደዚሁም ደግሞ ጥምጣማቸውን በማድረግ ተበሩክ አድርገውበታሉ። ወሀብዮች ይህንን ያስተላለፈው ደግሞ ኢብኑ ከፊር ነው። ስንደ ኢብኑ ከቴር እኮ ይህንን ነገር በተቃውሞ መልኩ እንጂ ይህንን እያወደሰ አይደለም። ማለት የተቃወመበት ቦታ ካለ እስኪ ኪታቡን አሳይን ብለንህ ነበር። ያው እያለቃቀስ ግን ቢሆን ወደህ ተቀብለዋል ማለትም፣ ያው እስካሁን ኢብኑ ከቴር የተቃወመበትን ቦታ ግልጽ አድርገህ ስላልተናገርክ ማለት ነው። ሌላው ውይይት ብልሃል። ውይይት እሁድ በማንኛውም ሰዓት ይመቸኛል ብልሃል። እሁድ

የምትል ከሆነ እንጠብቀሃለን ማለት ነው። ወይ ላዝም ብለህ ሪከርድ እያደረግ ማለት ነው። በአካባቢ በዙሪያ ያሉ ሰዎችን አታምታታ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ